ያው መገመት አይከብድም። ከእስካሁንም ስቃይ። ቢያንስ አሁን ላይ እግዚአብሔር ይመስገን! መሀሌት ወደ ራሷ እያገገመች ነው። ጤንነቷ ምናምን። ትንሽ የጤንነቷ ዶክተሯ እንደሚለው ከሆነ ትንሽ የሚያሳስብ ነገር አለ። ግን በሕክምና የሚስተካከል ነገር ነው ብሏል። እንግዲህ ዋናው እግዚአብሔር ያግዘን! እግዚአብሔር ያው ሰው ልጅ እንትን ይላል። ከእግዚአብሔር ማንም ስለማይበልጥ እግዚአብሔር ሙሉ ጤናዋን ይመልስላት፣ ወደ ነበረችበት እንድትመለሰታችን ቆማ ደግሞ እንድታመሰግናቸው እግዚአብሔር ይርዳት። ያው አሁን የወንድሟም ነገር ስለሚያሳስባትም ይመስለኛል ትንሽ። ግን ከበፊቱ አሁን በጣም ደህና ናት። ቢያንስ ቁጭ ብላለች። እንትኗ ድምጿ ሁሉ ተቀይሯል ከፊት እና አሁን ላይ ያለችበት ሁኔታ አሁን እግዚአብሔር ይመስገን በጣም ለውጥ አላት። በየቀኑ ለውጥ እያመጣች ነው። ስለሁሉም ነገር እግዚአብሔር ይመስገን። እንግዲህ ጓደኛዋም እግዚአብሔር ይስጥሽ እያላችሁ ሁነት መርቋት ሁላችሁም። ያው አሁን ላይ ማንም ሰው የሆነ ወንጀል ሰርቶ ሄዳችሁ ለመናገር ለመጠቆም፣ ነገ ጠዋት የሆነ ይዞብኝ የሚመጣው ስጣጣ ምናምን በቤተሰቦቼ በምን ብላችሁ ትንትን ትሳቀቃላችሁ። ግን ይቺ እህታችን ግን ምንም ነገር ሳያሳስባት እንግዲህ ለናስር አይን ወይም ለልዑል መታ እንደዚህ ነገረችው። ከነገረችው በኋላ እንግዲህ እነ ልዑልም እነሱም እግዚአብሔር ይስጣቸው እስካሁኗ ሰዓት ድረስ እየደከሙ ቀን ለሌሊት በብዙ ነገር እንትን ቢደርስባቸውም እነሱ ግን ምንም ነገር ሳያሳስባቸው የራሳቸውን ህይወታቸውን እንትን እያሉ እስከ መደብደብ እስከ መታገት ብዙ ስቃይ ደርሶባቸዋል። ግን እያያችሁ ነው። ሁሉንም ነገር ያው ቢሆንም፣ አሁን ላይ እጃቸው ስላለች እግዚአብሔር ይመስገን። ትንሽ የናቲ ነገር ነው የሚያሳስበው። ናቲ ያወዛግባል። እዛ ነው፣ እዚህ ነው፣ እዚህ ነው ስትሉት አይጨበጥም። የመስፍን እጅ በጣም እንደምታዩት ምንድን ነው ብሏል። አንዱ መሰላችሁ መስፍን አራት አይን አለው፣ ከኋላ ሁለት፣ ከፊት ሁለት አራት አይን አለው መስፍን የሚያይበት ምናምን ብሏል። እና ሰውዬው ምን ያክል አደገኛ እንደሆኑ እነሱ ራሱ አብረውት የሚሰሩ ልጆች በደንብ ስለ እሱ ይናገራሉ። እና እግዚአብሔር መጨረሻውን የዚህ ሰውዬ እጃቸው ውስጥ የሚገባበት ቀን እግዚአብሔር ቅርብ ያደርገው። ትናንት ዕለት የተለቀቀ ቪዲዮ ነበር በዘላለም አይታችሁ ከሆነ አንድ ሴት ልጅ ለዘላለም ደብዳቤ ተቀምጦልሃል ብላ የሰጠችው ልጅ ነበረች እና የእሷ ልጅ ነገር ትንሽ የሚያወዛግብ ነው። ምንድነው ልጁ እሷ የጮች ነበረ፣ ክላስ ውስጥ ሲገቡ አንድ ወንድ ልጅ ከውስጥ ነበረ። እኔ ብዙዎች ኮሜንት የምትጽፉት እውነታችሁን ነው የመስፍን ወጥመድ ሊሆን ይችላል እነሱ እንዳይደርሱባቸው ርቀው እስከሚሄዱ ድረስ ወጥመድ ያዘጋጁት ወጥመድ ነው። ሌላው ደግሞ ደብዳቤ ያስቀመጠለት ወጥመድ ሊሆን ይችላል። ወደዛ ቦታ ባይሄድ አሪፍ ነበር እያላችሁ ብዙ ኮሜንቶች እያየሁ ነበርና ልክ ናችሁ። የእውነት እኔም ያሰብኩት ልክ እንደናንተ ነው። ምክንያቱም አሁን የመስፍን ሰው እንዴት ነው ማለት እንዴት እንዴት መደብዳቤ ሊያስቀምጥ ይችላል? ለዘላለም ውሸት ነው፣ በፍጹም ውሸት ነው። ወጥመድ ሊሆን ይችላል። ያው እነሱም ሲጀመር ተጠንቀቀው ከእነሱ ጀርባም ራሱ የሕግ አካሎች ምናምን ስላሉ እንግዲህ እግዚአብሔር ደግሞ ይጠብቃቸው ማለት ነው። ጸሎት አድርጉላቸው። ማህሌትም አሁን ላይ ያለችበት ሁኔታ እንግዲህ እንደምታያት በጣም ነቃ ብላለች። ትንሽ ዶክተሯ የሚያወራው ነገር ያው ከሕክምናዋ ጋር የተያያዘ ትንሽ ጉዳት እንደደረሰባት እንዴትስ ማለት ቢደርስባትም ያው ታቃላችሁ ሁለት አመት ቀላል አይደለም ስትሰቃይ ነበር። በዛ ላይ ደግሞ በተለያዩ ወንዶች እየተደፈረች ነበር። ይቺ ልጅ እንግዲህ በጣም ብዙ ስቃይ፣ ብዙ በደል ደርሶባታል እና ከዛም ከዛም አንጻር ይመስለኛል አሁን ላይ ትንሽ ከወገቧ ምናምን እያለ ዶክተሩ የማህሌት ዶክተር ትንሽ ችግር እንዳለባት እየተናገረ ነበር። ግን መዳን የሚችል ነገር ነው። እግዚአብሔር ያግዛት። እግዚአብሔር ከእሷ ጋር ይሁን። ትድናለች። ተስፋ በእግዚአብሔር ነው። ሰው ልጅ ተስፋ እንትን አይልም። ተስፋ ካልቆረች በማንኛውም እንትን ወደ ራሷ ታገግማለች፣ ደህና ትሆናለች ብዬ ተስፋ አደርጋለሁ። ያው ትንሽ ከባድ ነው። ሰው በየንትኑ ስታዩ በየሰከንዱ በየምኑ ምናምን የምታዩ ነገር ትንሽ ከሰው ወጣ ያለ ነገር ነው። ሁሉም ጥቅም አሳዳጅ ናቸው እነዚህ ሰዎች። አሁን ምን አስበው ነው እዛ ቦታ ላይ የነበረውን መጥቶ ሲወስደው የነበረውን እናቲ በዘላለም ቪዲዮ አይታችሁታል። አሁን ደግሞ እንደገና ደግሞ ደብዳቤ ያስቀምጦ እንዴት ሊሄድ እንደቻለ ራሱ ይሄ ሁሉ ግራ ግብት የሚናገር ነው። ያው ይሄንን ያው እሷ ልጅቷ እንግዲህ ማህሌት ቪዲዮውን ካየች ትንሽ የምትጨነቅ ይመስለኛል ምክንያቱም ወንድማ ነው ያሳስባታል። እኳን አይደለም እሷ እንደዚህ በእንትን እኳን የምናየው እኛ በጣም የእሱ ነገር ያሳስባል። አይደለም የእሷ ወንድሟ ይቅርና፣ ያው እንግዲህ እየለፉ ነው። እነሱ በጣም እየደከሙ ነው እንደምታቸው፣ ቀን ከለሊት ምንም እረፍት ሳይኖራቸው ዘላለምም፣ የናስር አይንም እንዲሁም አብረው የሚሰሩትም በውስጣቸው እንግዲህ በየ አንዱ እያያችሁ ነው። ለዘላለም ለልውል ምን አይነት ወጥመድ እያዘጋጁ እንዳለ ከዛ ከቤተሰብ ሳይቀር ባለፈው የአክስቱን አይታችኋል። የዘላለምም ደግሞ የሚስቱ ዘመድ የተባለችው አይታችኋል። እና ይሄ ሁሉ ስቃይ እያሳለፉ ነው። ለሰው ብለው ነው እየተሰቃዩ ያሉት። ግን ደግሞ የብዙ ህይወት እያተረፉ ነው። እግዚአብሔር ይመስገን። አሁን እናቴ እጃቸው ከገባ በኋላ በዛ የመጨረሻው ይሆናል። መስፍን የተባለው ሰውዬ ብዙ ነገር እየሞከረ ነው። እሱ ራሱ አሁን በጣም እየፈራ ነው። ወደ ሀገር ለመውጣትም እያለ ነው። አንዴ ገጠርም ይሄዳል፣ ኩሽሽ ያለች ቤት ምስኪን ቤትም ይሄዳል። ማሄድበት ያው እየደረሱበት ስለሆነ የሚገባበት አጥቷል፣ ሰውየው ማለት ነው። ሞር እንኳን ታሞ ራሱ ሆስፒታል ሂዶ መታከም እንደማይችል የመስፍን ዶክተር እንግዲህ አይታችኋል ብዬ አስባለሁ። ዶክተር እኳን መድኃኒት የሚሰጠውን እኳን መድኃኒት እኳን አያምንም አለ በቃ ማለት ይጠራጠራል። ሰውየው ስራውን ስለሚያቅ መድኃኒት ተቀምሶ የሚሰጥ ቢሆን ቅመስ ብሎ ያስቀምሰኝ ነበር። ምን አይነት ተጠራጣሪ እንደሆነ በጣም አደገኛ አደገኛ ሰው ነው መስፍን ማለት እያለ የእሱ ዶክተር እንግዲህ እየተናገረ ነበረ የመስፍን ዶክተር ማለት ነው። ምክንያቱም ስራውን ስለሚያውቅ ሰው ይገለኛል ብሎ ነው የሚያስበው። እኔ አሁን መሞት የለብኝም ብዙ ዓላማ አለኝ ይላል አሉ። ምንድን ነው ዓላማው? ስርቆት፣ ሌብነት፣ የሰው ስቃይ፣ የሰው እንባ። እንዴት እንዴት እንዴት አይሞት ይሄ ሰው ታዲያ እውነት ሞት እኔ አልመኝለት። ምክንያቱም ሞት እኮ ረፍት ነው ወገን አንዴ ከሞች በድን ከሆንሽ በድን ነው፣ በቃ ረፍት ነው። ግን ይሄ ሰው መቀጣት አለበት። የስንቶች እንባ፣ የስንቶች ስቃይ፣ ስንት መከራ አሳይቶ ሞት ሞት ሞት ሞት አይቀርም፣ ሁሉም ሰው ይሞታል። ግን የዚህ አማሟትና እና የሌላው ሰው አማሟት አንድ አይደለም። የዚህ ሲሆን የሚገባበት ነው። የዚህ እያንዳንዷ የሚሰራው ስራ የሰውን ስቃይ የሰው እንባ በሰው ላብ እየበላ፣ ድፍረት እንኳን ድፍረቱ ድፍረት ነው። ምንም እንኳን እርራዬ እንኳን የለውም የእውነት? ምንም ጭንቀት ለሰዎች እንደዚህ። ኧረ በስመ አብ! ምን በወጣው ምን በወጣው ሰውዬው እኮ መስፍን ነው። አሁን እየደረሱበት ስለሆነ እንግዲህ የሚገባበት አጥቷል። ሰውየው እየተሽለጠለጠ ነው እየተሽለጠለጠ ነው። ማህሌት ደግሞ እንግዲህ ወደ ሙሉ ጤናዋ እንድትመለስ ሁላችሁም እግዚአብሔር ጸሎት አድርጉላት። እንግዲህ ያው ቁማ እንድትሄድ ደግሞ እግዚአብሔር ይርዳት። እስካሁን ድረስም ያለችው በእናንተ ጸሎት ነው በእነ ዘልዘል አለም በልውል አዲስ ህይወት እየዘሩላት ያሉት ለነሱ ከእግዚአብሔር በታች እነሱ መመስገን ስላለባቸው ነው። በጣም ለፍተዋል፣ በጣም ደክመዋል። እስካሁን ያለች ሰዓት ድረስ እየደከሙ ነው። አሁንም ወንድሟን ለማግኘት እንግዲህ ጠዋት ማታ እየደከሙ ነው። ያው የመስፍን እጅ በዛ ሲሉት በዛ አልጨበጥ ብለዋል፣ አይ ልያዝ ብለዋል። መጨረሻው ግን እንግዲህ ምን እንደሚሆን አላውቅም። መያዙ አይቀርም፣ መቼም ዛብሯል። ሰውዬው በጣም ዛብሯል። መጠንቀቅ አለባቸው፣ እነሱ ራሱ በሚሄዱበት እያንዳንዱ እርምጃውን። አሁንማ ስለሚፈራ እሱ ራሱ ሰው አያምንም፣ መስፍን ሲብ የተባለው ሰውዬ። ስለዚህ እነሱ መጠንቀቅ አለባቸው፣ ዘላለም ሆነ ልውል ማለት ነው። ይህ መልእክት እዚህ ቦታ አለ እዚህ ምናምን ተብለው ሲሄዱ፣ ራሱ እውነት ዝም ብለው መሄድ የለባቸውም፣ በደንብ ማጣራት አለባቸው። ያው እነሱ ብዙ ስራቸውን ያውቃሉ። በእርግጥ እኛ ተመልካች ደግሞ ዝም ብሎ የሚሄድ ምናምን ይመስለናል እንጂ እነሱ አጣርተው ምናምን ነው የሚሄዱ። ዝም ብሎ አይገቡበትም። ስለዚህ ለሁሉም ጸሎት አድርጉላት። የማህሌትንም ጓደኛ የእውነት መረቋት ሁላችሁም። በአሁን ላይ ሰው በጠፋበት ዘመን ሰው ሆናለች። እግዚአብሔርን በቤቷ ውስጥ እኳን ብዙ ችግር እየመጣባት፣ ብዙ ማስፈራሪያ እየመጣባት ራሱ እንግዲህ ለጓደኛዋ አብሮ አደጓናት አንድ ሰፈር ናቸው። ይህ ሁሉ ጊዜ ራሱ እንትን ብትል ያው መታ ለእነሱ ባትነግራቸው፣ አሁን ላይ እንግዲህ ከባድ ነው። ብቻ እግዚአብሔር ይስጣት ለሁሉም ነገር። እግዚአብሔር ሰው ልጅ ውለታ ሰው አይከፍለውም፣ ከፈጣሪ ነው ማግኘት ያለባቸው። ማንም ሰው ከሰው አትጠብቅ፣ ከፈጣሪ ትልቁ ስጦታ ከፈጣሪ ነው የሚገኘው እና አሁን ደግሞ እግዚአብሔር ይመስገን ቀና ብላ ራሱ እንደዚህ ስለ ስላየናት የእውነት በጣም ምን እንጃ። አሁን ደህና ናት እግዚአብሔር ይመስገን። ለማንኛውም ጋይዝ የዛሬው ቪዲዮ ይህን መስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ እያደረጋችሁ ጀምሩ። እስካሁን አብራችሁ ለቆያችሁት በሙሉ ከልብ ነው ማመሰግነው። ሰላማችሁ ብዙ ትርፍ በልልይ በያላችሁበት የዓለም ዳርቻ ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ደህና ሰንብቱ። እንወዳችኋለን። ባይ።